ምን እያልሽ ነው? ለፖሊስ ጠቁሞ ያስያዟት ላንች ደም የሰጠሽ ልጅና ጓደኛው ናቸው። እነሱ ደግሞ ምን አገባቸው? የኔ መስቀልና ፎቶ እንዲሰርቁ ያደረገችው እነሱን ነው። እነሱ ብዙ ነገር ያውቃሉ። ወይ ጉዴ! እዚህ ነገር ውስጥ ግን የአባትሽ እጅ የለበት እንዴ? ተስፋ አደርጋለሁ እማዬ። አባዬ ምንም ማላደረገ ግን ደግሞ ልጆቹም ቢሆኑ ስህተት የሰሩ አይመስለኝም። እንደ እውነታው ስታይ ስህተት አልሰሩ ግን ደግሞ ባዮሽ ማሳሰር አልነበረባቸው ግን እኮ ባዮሽ ወንጀለኛ ነች ብትሆኑ ባዩሽ መታሰር አልነበረባት፣ እማዬ። እኔ ካንቺ አላውቅም፣ ግን ደግሞ መታሰር ወደ ያስደስተን እኮ ነው የሚገባው። ባዩሽ እኮ ሰው የላትም። ሀንዬ፣ ከእንግዲህ በኋላማ በቃ እድሜ ልክ መበሰሷ ነው። ቢሆንም ላደረገችው ነገር በሙሉ መቀጣት ግዴታዋ ነው። ምን እንደምልሽ አላውቅም፣ ባዩሽ ግን በጣም ተሳዝነኛለች እማዬ። ከዚህ ሁሉ ነገር በኋላም ተሳዝንሻለች? አዎ፣ በጣም ተሳዝነኛለች። እድሏ ሁሉ እኮ ጠማማ ነው። ባዩሽን ከስር ላስወጣት ትፈልጋለህ ላስወጣት ትፈልጋለህ ለምን ሲባል ይሄ ጸብ እኔና የባዩሽ ጸብ ነው ማንም ጣልቃ ሳይገባ ብልን ልንጨርሰው እፈልጋለሁ ሴትዮዋ እኮ የተከሰሰችው ካንቺ ጋር በፈጠረችው አምባጓሮ ብቻ ሳይሆን በሰው ነፍስ ጭምር ነው እሱ አያገባኝም? ብቻ አንተ የት እንዳለች ጠይቀህ ነገር ካየሁሽ ስለ ቆየሁ ነው መሰለኝ በጣም ናፈቅሽ አሴር ቆይ ምን ሆነሃል አመመህ እንዴ አንቺን ለመናፈቅ ግዴታ መታመም አለብኝ እንዴ አይ እንደሱ ማለት ሳይሆን፣ እንዲህ ስትሆን እኮ አይቼ አላውቅም። ለዛ ነው ግራ አይገባኝ። ያው እሱ ወንድ አይደል? ለምን ቆፍጠን ብሎ የሆነ ነገር አያደርግም? ቆይ ምን ማድረግ ይችል ነበር? ወንድ ስለሆነ የሆነ እርምጃ መውሰድ ነበረበት ብዬ በዬ ነው። ወንድ ስለሆነ ነው ያልሽው። በእሱ ይኔ ከገረመሽማ የኔን ብታውቂ፣ ቁጭ ብዬ መሽናት የቀረኝ ሴት ሆኜ ነበር ምታይሽ። አሴር እስከ ትምህርት ቤት እኮ ልሸኝሽ ነበር። የተባባል ነው ችግር የለውም። አሴር ከእሱ ጋር እሄዳለሁ አንቺ እናንተ ቀስ ብላችሁ፣ አረ አብረን እንሄዳለን። እሱ ወደ ቤት መመለስ ይችላል። ካልሽሽ፣ እሺ በቃ ቻው። ሲርደው ላሉሽ። ቻው ማለቷ ሳይሆን እኮ ቻው ያለችበት መንገድ ነው እንደዚህ ሐሳብ ውስጥ የከተተው። የቻው ደግሞ ምን መንገድ አለው? ምን መሰለ? ዝራ ላስቸግር እኮ ፈልጌ አይደለም፣ ግን ደሞ አባዬ በሳ ስለማይገባ ከአንተ ጋር መቆየት ስለፈለኩኝ ስለፈልኩኝ አብረን እኮ ብንዱ እኮ እኔ የበለጠ ደስተኛ አሁን አሁን ላይ አሴር ትንሽ ያረፈደ ይመስላል። ና ሀና ከእዝራ ጋር መሆን የፈለገች ይመስላል። ያው በስተ መጨረሻ እንዳየ ነው ከአንተ ጋር መሆን ፈልጌ ነው፣ ከአንተ ጋር መቆየት ፈልጌ ነው እያለች ነው። ና አሴር እስከዛሬ አርፍደዋል፣ እስከዛሬ እንደሚያፈቅራትና ና እንደሚወዳት ለሀና ምንም ነገር አሳይቷት አያቅም ማለት ነው። ዛሬ ደግሞ ወደ ክላስ ሊሸኛት ፈልጎ ከእሷ ጋር እየሄደ ነበርና ነበር እዝራ መጥቶ ሀናን ይዟት ሄዶ፣ ይሄ ነገር አሴር ረብሾታል። በተለይ ደግሞ ልጁ እዝራ በቃ አንቺ ከእሱ ጋ ነይ እኔ እዚያ ክላስ እጠብቅሻለሁ ካላት በኋላ ና ሀና ደግሞ ችግር የለውም እሱ ወደ ቤት ይመለሳል እዝራ ጠብቀኝ አብረን እንሄዳለን ካለች ና አሴርን በቃቸው ደናዋል ካለች በኋላ አሴር ይሄ ነገር በጣም ረብሾታል፣ በጣም ተከፍቷል ማለት ነው። ያው የሆነ ነገር ጠርጥሯል የሆነ ነገር ይኖራቸዋል ወይ ደግሞ እዝራ ይወስድብኛል የሚለው ነገር ትንሽ አሳስቦታል። ና ለዛም ነው ወደ ቤት እየሄደ መንገድ ላይ ቁጭ ብሎ ሲተክዝ የነበረው ማለት ነው። አሁን ደግሞ በስተ መጨረሻ እንዳየ ነው። ሀናና እዝራ አብሮ እየሄዱ እዝራ ወደ ቢሮ መሄድ አለብኝ አባዬ ወደ ፖሊስ ጣቢያ ሳይሄድ አይቀርም በቀደና ሁኝ ሲላት፣ ሀና ያው ከሱ ጋር መሆን እንደምፈልግና ከሱ ጋር መቆየት እንደምፈልግ ነግረዋለች ማለት ነው። ለእዝራ ይሄ ነገር ግን ምናልባት አይታወቅም። ሀና ወደ እዝራ እየተሳበች ነው ወይስ በወንድምነት ባለፈው እዝራ እንደነገራት በኖርማል ጓደኛ በንጹህ ጓደኝነት ነው ከእሷ ጋር መቀራረብ የምፈልጉ ብሎ ያኔ በነገራት መንገድ ሀናም አሁን ላይ ለእዝራ እንደዛነት ስሜት ኖሯት ነው ወይስ ምንድን ነው የሚለው እዚህ ጋ ትንሽ ጥያቄ የሚፈጥር ነገር ነው ማለት ነው። ያው አሁን ላይ እሷ የምትፈልገው ከእሱ ጋር መሆን ነው የምትፈልገው። በዛ በኩል ጽዮን እዝራን ታፈቅረዋለች፣ ቅዱስ ደግሞ ጽዮንን ያፈቅራታል። እዝራ ደግሞ በዚህ በኩል ከሀና ጋር ብቻ ነው መሆን የሚፈልገው። እሱ ግን እስካሁን ድረስ ለሀና ምንም ያሳያት ነገር የለም የፍቅር ስሜት ወይ ደግሞ የሆነ ለእሷ ለየት ያለ ፍላጎት እንዳለው ምንም ያሳያት ነገር የለምና አሁን ላይ እያየን ያለ ነው ሁለቱም ኖርማል ጓ ጓደኛሞች ንጹህ ጓደኛሞች እንደሆኑና ወደ ትምህርት ቤት አብሮ ይሄዳሉ። ወደ ቤትም እስከተወሰነ መንገድም ቢሆን አብሮ ይሄዳሉ። አሁን ላይ ግን ሀና በስተመጨረሻው የተናገረችው ነገር ትንሽ ጥያቄ ሊፈጥር የሚችል ነገር ነው ማለት ነው። እዝራን ከአንተ ጋር መሆን ፈልጌ ነው ብላ ከሱ ጋር ቢሮ መሄድ እንደምፈልግና ፖሊስ ጣቢያም ከሱ ጋር መሄድ እንደምትፈልግ ነግራዋለች ማለት ነው። ያው በመሀል ምናሴ ደወለላት እንጂ ማለት ነው። ይሄ ነገር ደግሞ ለአሴር በጣም ዱብዳ ይሆንበታል። አሴር እስከዛሬ ፍቅሩን አልነገራትም። ያው ከዚህ በፊት ሀና ብዙ ችግር ነበረባት፣ የቤተሰብ ችግር ነበረባት። እናም ከዛ በፊት አይመለከትም አባቷ ሲታመም ነበርና እሱን ለማሳከም ደፋ ቀና ስትል ነበር። ያው እሱ ጊዜ አላገኝምና እንደሚወዳትና እንደሚያፈቅራት አልነገራትም። ግን ደግሞ አሁን ላይ እየመጣበት ያለው ነገር ትንሽ ለአሲር ጥሩ ነገር አይመስልም ማለት ነው ምናልባት እዝራ ባያፈቅራት ራሱ ሀና ደግሞ ምናልባት ካላቸው ቀረቤታ በደንብ ሲቀራረቡና ውስጥ ለውስጥ ሲግባቡ ምናልባት እሷም ልታፈቅሮ ትችላለች ማለት ነው አሴር እንደውም ዛሬ ወደ ራሱ ተመልሶ ሲያስብ የነበረው ሀና ስለተምቹ ጠይቃው ስለሚያፈቅራት ልጅ ካወሩ በኋላ እስካሁን ምንም የለም ፍቅር ጭምድድ አድርጎ ይዞታል እስካሁን ምንም አዲስ የተፈጠረ ነገር የለም በጣም እየተጎዳ ነው ብሎ ስለተምቹ ከነገራት በኋላ እሱ ግን ለምንድነው ዝም የሚለው ወንድ አይደለም እንዴ የሆነ ነገር መፍጠር አለበት ብላ ስትነግረው እዛ ጋር አሴር ወደ ራሱ የወሰደው ወንድ አይደለም እንዴ የሆነ ነገር ማድረግ አለበት ስትለው እሱ ለራሱ ነበር ያንን ነገር ይሰማው እኔም እኮ እንደማፈቅርሽ እና እንደምወድሽ የራሴን ጉድ ብነግርሽ ምን ትይኝ ነበር እያለ በውስጡ ሲያወራ ነበር ያንን ነገር ግን ወደ ራሱ ወስዶ እኔም እኮ ወንድ ነኝ የሆነ ነገር ማድረግ አለብኝ የሚለውን ነገር በራሱ ያሰበ ይመስላል እዛ ጋ ፈገግ ብሎ በውስጡ ሲያስብ ነበር ግን በመሃል እዝራ መጥቶ ሀናን ወስዶባት ሄደ እንጂ ማለት ነው ስለ ተምቹ ማንሳታችን ካልቀረ ደግሞ ተምቹ ያው በአሴር ምክር መሰረት እርግብን ይቅርታ ጠይቆ ከእሷ ጋር ሆኗል ግን እሷ አሁን ላይ በጣም እየፈለገች ያለችው ቦርሳውን ነው ሳውን የኔ ያደረከው ብላ አሁን እየጠየቀችው ነው ማለት ነው። ያው ባለፈው ተምቹን አጠገቢ አት ድረስ ብላ ካባረረችው በኋላ ብዙ ቦታ ፈልጋው ነበር፣ ግን ልታገኘው አልቻለችም። እዛ ሱቅም ደግማ ሄዳለች። ቦርሳው የተቀመጠበት ሱቅ ሄዳም ልጁ መጥቶ ነበር እንዴ ብላ ባለ ሱቁንም ጠይቃ ነበር። ተምቹን ለመፈለግ ብዙ ሞከራ ነበር፣ ግን ልታገኘው አልቻለችም። ግን በስተመጨረሻ አሴርና ተምቹ ቁጭ ብሎ ሲያወሩ አሴር ሄድና ይቅርታ ጠይቃት፣ የፈለገ ነገር ቢሆን የሚመጣውን ችግር መጋፈጥ አለብን፣ እንዳትፈራ ሄድና ይቅርታ ጠይቃት ብሎ በነገረው መሰረት ተምቹ እርግብ እዛው የሜሮን ቤት ባለችበት ሂዶ ይቅርታ ጠይቋታል ማለት ነው። እናም እዛ ጋር ነግሯታል ሜሮንና አክስቷ ባዩሽ እንደታሰሩ ነግሯታል ማለት ነው። እርግብ ግን ያው በሰማችው ነገር ብትደነግትም ግን አሁን ላይ በጣም እየፈለገች ያለችው ቦርሳውን ነው ማለት ነው። ቦርሳው ደግሞ ያው ዞሮ ዞሮ የሜላት ቤት ገብቷል ማለት ነው። ተምቹ ያኔ የነሃና ቤት ነው ያስቀመጠው። አቶ ኖላዊ ደግሞ ሲመጣ እዛ ጋር የሴት ቦርሳ አለ፣ ሃና ስለናፈቀችው ይሄን ቦርሳ ለሃና ላድርስ በሚለው ያንን ሰበብ አድርጎ እነ ሜላት ቤት ሃናን ለማግኘት ማለት ነው እነ ሜላት ቤት ያንን ቦርሳ ይዞ ሄዶ ለሃና ነው ይሄንን ቦርሳ ያመጣውት ብሎ ወርቅ የያዘ የያዘውን ቦርሳ እዛው እነ ሜላት ቤት ወስዷል ማለት ነው። ቦርሳው አሁን ላይ ሜላት እጅ ገብቷል። ግን ሜላት ቦርሳውን ስታየው ሃና እንደዚህ ቦርሳ አላት እንዲ የሚለው ነገር ጥያቄ ፈጥሮባታል። ያው አይታታቅም ከዚህ በፊት ቦርሳውም አዲስ ሆኖባታል። ግን እኮ እንደዚህ ቦርሳ የላትም ብላ ለኖላሚም ብትነግረው እሱም ግራ ገብቶታል። ግን ያው ገዝታ ሊሆን ይችላል የሚለውን ነገር ነበር የወሰዱት ና አሁን ላይ ቦርሳው እዛ ሜላት ጋር ተቀምጧል ማለት ነው። እስካሁን ግን ማንም ሰው ቦርሳውን ከፍቶ አላየም ማለት ነው። ቦርሳ ውስጥ ምን ይሁን ምን እንዳለ ማንም ሰው አላየም። ግን አሁን ላይ ቁጭ ብሎ ተቀምጧል። ሜላት አላ አልታወቀችም እንጂ ስትፈልግ የነበረው ወርቁ እጇ ገብቷል ማለት ነው። እሷ ግን አሁን ላይ እያሰበች ያለችው ሜላት ስለ ባዩሽ በጣም አሳስቧታል። በተለይ ባዩሽ ታስራለች የሚለውን ነገር ከሰማች በኋላ በጣም አሳስቧታል። አሁን ደግሞ ጭራሽ እያሰበች ያለችው ባዩሽን በድብቅ ለማስለቀቅ እያሰበች ነው ማለት ነው። ያው ሌላው ቤተሰብ ባዩሽ እንድትታሰር እንደሚፈልጉ ግልጽ ነው። ሜላትም ፈርቶ ነው ፖሊስ ጋር ጠቆመ ባዩሽን ማስያዝ የፈሩት ና በስተመጨረሻ ግን በአሴር ና በተምቹ ጥረት ባዩሽ በህግ ቁጥጥር ስር ውላለች ማለት ነው። እነሱ ናቸው ለአቶ ኖላዊ ነግሮ አቶ ኖላዊ ደግሞ ለሀና፣ ይነገራት ሀና ምዛጋ ያው ባዩሽ በመታሰሯ ደስ ቢላትም ግን የሆነ ነገር ፈርታለች። ያው ሜላት ይደብራታል ወይ ደግሞ ትናደዳለች የሚለው ነገር ስላለ ያው ሜላትም ያወራቻት ነገር ስላለ እንድትታሰር አልፈልግም፣ ይሄ ጸብ የእኔና የእሷ ብቻ ነው፣ ማንም ሰው ደግሞ በዚህ መሀል ጣልቃ እንዲገባ አልፈልግም ስትላት ነበርና፣ ይሄንን ስለምታቅ ሀና ባዩሽ ታስራለች፣ ልጆቹ ባዩሽን አሳስሯት የሚለውን ነገር አቶ ኖላዊ ሲነግራት በጣም ደብሯት ነበር ማለት ነው። እሷን የቼዳ ለሜላት የነገረቻትና ባዩሽ ታስራለች ያለቻት ሜላት ግን ያው ልጆቹ ያደረጉት ነገር ትክክል እንደሆነብት የምታምንበትም ግን ባዩሽ እንድትታሰር አትፈልግም ማለት ነው። ለዛም ነው አሁን ላይ በስተመጨረሻ አቶ ላዊ ቤት በድብቅ ሄዳ እኔ እዚህ ማምጣቴን ማንም ሰው እንዲያውቅ አልፈልግም። አንተ ልጆቹን ቀስ ብለ ባዩሽ የትኛው ፖሊስ ጣቢያ እንደ ታሰረች ጠይቅልኝና ሄጂ አስለቅቃታሎ እያለች ያለችው ማለት ነው። ይሄን ነገር በድብቅ ማድረግ የፈለገችው ያው ሌላ ሰው ቢሰማ ሜላት ላይ እናደዳል። ለምንድን ነው እንደዚህ የምታደርገው? እሷ ኮ አንቺ ለመግደል ሞክራለች የሚለውን ነገር ስላለ በዛ በዛ ምክንያት ሌላው ቤተሰብ የልጆቹ ይቃኛቡኛል የሚለውን ነገር ስለፈራች ነው። አሁን ሄዳ አቶ አማክራ አቶ ያው እያጫወተ ቀስ እያለም አሴርና ታምቹን ሴትየዋ ይህን የታሰረችው የሚለውን ነገር ይጠይቃቸዋል። ከዛም በኋላ ለሜላት ይነግራታል። ሜላት ደግሞ በድብቅ ዳ ወይ ደግሞ ዋስ ሁናትም ልታስለቀቃት ትችላለች። እሷን ለማስፈታት አሁን ላይ ጥረት እያደረገች ነው። አቶ ኖላዊ ግን እዛ ጋር ነግሯታል። ባዩሹ ኮ የታሰረችው አንቺ ላይ ባደረሰችው ነገር አንቺ ላይ ባደረገችው ነገር ሳይሆን በሰው ነብስም ተከሳለች ብሏታል። ግን ሜላት ያንን ነገር ልትቀበል አልቻለችም። እኔ ያ ነገር ምንም አይመለከተኝም አሁን ላይ ባዩሹ ነው ማስለቀቅ የምፈልገው እያለች ነው ማለት ነው። ያው እሷ ሜላት የምታስበው ባዩሽ ከዚህ በፊት ያደረገችላትን ለእሷ የዋለችላትን ውለታ ነው የምታስበው ሜላት አሁን ላይ ባዮሽ፣ ባዩሽ እሷ ላይ ካደረሰችው በደል ይልቅ ሜላት አሁን ላይ ጎልቶ የሚታያት ከዚህ በፊት አብሮ ያሳለፉት፣ ከዚህ በፊት ሜላት ላይ የሆነ ችግር ሲደርስ የሆነ በደል ሲደርስባት፣ ሰው ሲያስፈልጋት፣ ወይ ደግሞ ወድቃ የሚያነሳት ሰው ሲያስፈልጋት፣ በዚያ ጊዜያት ሁሉ ባዩሽ አጠገቧ ነበረችና አይዞሽ ብላ እያገዘቻት ነበር። ዛሬ ላይ ሜላት ይሄን ደረጃ ልትደርስ የቻለችው ማለት ነው። እሷም ትመሰክርላታለች። ባዩሽ እኮ አጠገቤ ባትኖር እኔ ዛሬ ያለሁበት ደረጃ አልደርስም ነበር። ለዛ ነው ባዩሽን ይቅር ብያት አሁን ላይ ምንም ነገር እንዳልተፈጠረ እንዲሁ በሰላም እንድንለያየ ፈለግኩት እያለች ነው። ሌላ ሰው ግን በዛ ልክ ሜላትን ሊረዳት አልቻለም። ያው ስለተናደዱባት እንዴት እንድታረጋለች የሚለው ነገር ስላለ እሷ መታሰር አለባት ወንጀለኛ ልጅ የሚለውን ነገር ነው እንጂ የሚያስቡት እነሱ። ከዚህ በፊት ባዩሽ ለሜላት ምን አድርጋለች ይህንን ያክል ምን ትልቅ ዋጋ ከፍላለታለች የሚለው ነገር ያን ያክል እነሱ ወደ ውስጥ ገብቶ በጥልቀት አላዩትም። ሜላት ደግሞ ከመጀመሪያ አብሮ አደግ ጓደኛውም ስለሆነች ሁሉንም ነገር የባዩሽንም ጸባይ ከድሮ ጀምሮ ስለምታ አሁን አሁን ላይ ደግሞ ባዩሽ ላይ እየደረሰ ያለው ነገር በጣም እያሳዘናት ነው የሆነ ችግር ቢደርስባት ሰው ቢያስፈልጋት ራሱ ከጎኗ የሚቆምላት ሰው ሰው የለም እኮ እያለች ይሄንን ነገር ደጋግማ ለሃናም እየነገረቻት ነውና፣ ለዛም ነው አሁን ላይ ሰው የላትም በሚለው አጠገቧ ልትቆም የፈለገችውና እሷን ከእስር ቤት ለማስለቀቅ እየፈለገች ያለችው ማለት ነው። ግን ይሄ ነገር እስከ መቼ ሚስጥር ሆኖ እንደሚቆይ አናውቅም። ግን አሁን ከዛ ቤት ባዩሽ ሜላትን እንደመታች በትክክል የሚያቅ ሃናና ምናሴ ያውቃሉ፣ ከሷ ልጆች። አሁን እነሱ ራሱ ይሄን ነገር ሲሰሙ በጣም ይደብሯቸዋል። በተለይ ደግሞ ሃና ትረዳታለች። ግን ምናሴ ደግሞ በጣም የሚናደድባት እናቱ ላይ እንዴት እንደዚህ ታረጋለሽ እንዴት እንደዚህ ታረጋለሽ የሚለው ነገር በጣም በጣም ያናድደዋል ድደዋል። ከዚህ በፊትም ያው እሱ ለማስገደል ሞክራለች፣ ግን እሷ ምናሴን ግደሉ ሳይሆን የርግብን ፍቅረኛ ግደሉ በሚል ነበር። በተሳሳተ ባዩሽ የቀጠረችው ልጅ ሄዶ ምናሴ ላይ ሽጉጥ ያዘውና በዛ መሀል የተምቹ አጎት መጥቶ ባያስ ጥለው ኖሮ ምናሴ ራሱ ሞቶ ነበርና፣ ይሄ ይሄ ሁሉ የባዩሽ ተንኮል እያለ እዚህ ጋር ደሞ ሜላት ይሄንን ሁሉ በደሏን ይቅርታ አድርጋላት ባዩሽን ሄዳ ከእስር ቤት ስታስፈታት ደሞ በጣም ይቀየሟታል፣ በጣምም ይናደዱባታል ማለት ነው። ሜላታውን ራሷን ማዘጋጀት ያለባት ባዩሽን ካስፈታች በኋላ ራሱ ለሚመጣባት ንዴትና ለሚመጣባት ወቀሳ ከአሁኑ ራሷን ማዘጋጀት አለባት ማለት ነው።